ደበበጻ በቃ ገጠር ግባ እና ሰር ሰአልበብላ። ስማ በቃ ገጠር ግባ እና ሰአር ሰልበብላ። የእኔ ዓላማ ሌላ ነው፣ ሀሳቤም ከተማ ነው። በሀብታም ቤት ተጫውቼ ስልሳ ኦድቤቲንግ በአምስት መቶ መብላት ነው። ቁረጠው ጆሮዬን ቁረጠው! ይኸው ሶስት አመት ሙሉ በጆሮ ምክንያት ዲቪ አልሆን ልካልኝ። ተረጋጋ እንጂ ደበበጻ ዲቪ እኮ በፎት ምክንያት አሁለ አይሳከል። ክጻ እኔ አሜሪካ ከገባው ጆሮ ምን ይሰራልኛል? ቆርጠክ ብላው። እዚሁ ሀገራችን ሰርተን ያልፍልናል። ጻ የሀብትን ቤት ቦነስ 60 ሚሊዮን ብር አለ። ከሱ እና ሸንፋለን። ጻ ደበበ የዚችን ልጅ ስልክ እቀበላለሁ። ትመድባለክ? ጻ ግራ ግሬን እመድባለሁ። አትቀበልም። እሙ እንተዋወቅ። ተማሪ ነሽ ሰራተኛ? ሂድ ከዚህ ሌባ ምን ትስቃል? ልቅጻ ጥርስክ ማራገፍ ነበር ጻ በላ። አሁን ሀብታም ቤት ላይ ገባና እንጫወት ብር ሰርቼ መለስላታለሁ። ደሞ እኮ ምንም አታምርም ፃ እስኪ ሁለት ያስር ብሩን ዳቦ ስጭኝ። ቀልድ ነው እንዴ የያሹ ጻ በር ላይ ዳቦ ቤት ሚለው ለምን ፋርማሲ አትሉትም? ጻ ክኒን የሚያክል ዳቦ ትሰጥኛልሽ እንዴ ጻ ተዩ። እንድየውም ደበበ ጻ በሀብታም ቤት በሰራ ሆብር ዱቄት ግዛ ድፎ ዳቦ ቤት እንጋግራለን።